ጤና ይስጥልን ክቡራን ተመልካችን ተከታዮቼ፣ እንደምሰነበታችሁ ፍቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎች ና ለአውቶሞቲቭ ተማሪዎች ግባቱን የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬ ፕሮግራማችን በፎርስድ ኢንዳክሽን ተሽከርካሪዎች ላይ ቱርቦ ቻርጀርን እንዴት መንከባከብ ና ለአደጋ እንዳይገለጥ ምን አይነት ጥንቃቄዎች ማድረግ እንዳለብን እነጋገራለን አብራችን ቆዩ። ለቻናል አዲስ ከሆናችሁ Subscribe አድርጉ። ሀሳብ አስተያየት እንደም ጥያቄ ሲኖር በኮመንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም ሚደርስ ላይክ እና ሼር አድርጉ። እንግዲህ በዛሬ ፕሮግራም የምናየው ቱርቦ ቻርጀራችን እንዳይበላሽብን ምን አይነት ጥንቃቄዎች ማድረግ እንዳለብን እናያለን ማለት ነው። ከጥገና ጀምሮ፣ ከሰርቪስ ጀምሮ፣ የተለያዩ ምልክቶችን ጀምሮ ምን ማድረግ እንዳለብን እናያለን ማለት ነው። እስከ መጨረሻው ድረስ ላይክ፣ Subscribe እና ሼር ያደረጋችሁ አብራችሁኝ ቆዩ። ክቡራን ተመልካቾች ተከታዮች፣ በመግቢያ እንዳያችሁት የዛሬው ፕሮግራማችን ቱርቦ ቻርጀር ላይ ማድረግ ስላለብን ጥንቃቄዎች ነው። እስከ መጨረሻው ድረስ አብራችን ቆዩ። የተሽከርካሪያችን ቱርቦ ቻርጀር ለረጅም ጊዜ እንዲያገለግልና በትክክል የምንፈልገውን አገልግሎት እንዲሰጠን የተለያዩ የመከላከል ጥገናዎችን ማድረግ ይኖርብናል። የመጀመሪያው እንግዲህ የምናደርገው ምንድን ነው፣ ፕሬቬንቲቭ ሜዠርስ የምንወስዳቸው ነገሮች ይኖራሉ ማለት ነው። ቱርቦ ቻርጀራችን እንዳይጎዳ የምናደርጋቸው ጥንቃቄዎች ይኖራሉ። ይህንን ለማድረግ የተለያዩ ዘዴዎችን እንጠቀማለን። የመጀመሪያው ምንድን ነው? ሁሌም ቢሆን ሬጉላር ሜንቴናንስ ያስፈልገዋል ማለት ነው። በመጀመሪያ የተሽከርካሪውን የጥገና ማኗል በማየት እንዴት መጠገን እንዳለብን ማየት፣ ለምሳሌ ዘይት እንዴት መቀየር እንዳለብን፣ በስንት ጊዜ ቱርቦ ቻርጀርን ሰርቪስ ማድረግ እንዳለብን ሰርቪስ ማኗሉ ላይ ማየት ያስፈልጋል ማለት ነው። የሚቀየሩ ነገሮች ካሉ ላው ላይ ሲል ሊሆን ይችላል ቤሪንግ ሊሆን ይችላል። የተለያዩ የሚቀየሩ ነገሮች ሊኖሩ ስለሚችሉ ሰርቪስ ማኗሉ ማየትና ሬጉላር ሜንቴናንስ ማድረግ ይኖርብናል። ሌላኛው ዩዝ ራይት ኦይል ነው። ትክክለኛውን ዘይት መጠቀም ይኖርብናል። የቱርቦ ቻርጀር ኢንጂኖች ልክ እንደ ናቹራል አስፒሬትድ ኢንጂን የምንፈልገውን ዘይት ወይ ደግሞ እኛ የተመቸንን ዘይት ምንጨምርባቸው አይደለም። ትክክለኛውን ኳሊቲ የጠበቀ ትክክለኛው ቪስኮዚቲ የጠበቀ የዘይት አይነት መሆን ይኖርበታል ማለት ነው። ትክክለኛውን ዘይት ማንጠቀም ከሆነ ቱርቦ ቻርጀር ፌል ሊያደርግ ይችላል። ስለዚህ ትክክለኛውን ዘይት መጠቀም ይኖርብናል ማለት ነው። ማኗሉ የሚያዘንም ይኖር ይችላል። አንዳንድ ለምሳሌ የአውሮፓ ተሽከርካሪዎች የአሜሪካ የተሽከርካሪ አይነቶች ሪኮመንድ የሚያደርጉት አሉ። አምራች ድርጅቱ ራሱ ማለት ነው። ለምሳሌ ቮልስ ዋገን ብንል፣ ቮልስዋገን ለዛ ተሽከርካሪ ሪኮመንድ የሚያደርገን የዘይት አይነት ይኖራል። መርሴዲስ ቤንዝ ብንል፣ ልክ እንደዛው ሪኮመንድ የሚያደርገን የዘይት አይነት ሊኖር ይችላል ማለት ነው። ስለዚህ ያንን ዘይት መጠቀም ይኖርብናል። ትክክለኛውን ዘይት መጠቀም ይኖርብናል፣ ቱርቦ ቻርጀራችን እንዳይጎዳ። ሌላኛው ሞኒተር ኦይል ሌቭል ነው። ሁሌም ቢሆን የዘይቱን ቪስኮሲቲ የዘይቱን ሌቭል ማየትና መፈተሽ ያስፈልጋል። በሞተር ውስጥ መኖር ያለበትን የዘይት መጠንና ደረጃ ሁሌም ማየት ያስፈልጋል። ከጎደለ ቱርቦ ቻርጀር እንዲቃጠል ወይ ደግሞ እንዲበላሽ ያደርግብናል ማለት ነው። ስለዚህ ቱርቦ ቻርጀራችን እንዳይበላሽ ሶስቱን መሰረታዊ ነገሮች ማድረግ ይኖርብናል። አንደኛው ሬጉላር ሜንቴናንስ ነው። ሁለተኛው ዩዝ ራይት ኦይል ነው። ሶስተኛው ደግሞ ዩ ሃቭ ቱ ሞኒተር ኦይል ሌቭል ነው ማለት። ስለዚህ ሰርቪስ ታይምን እየጠበቅን ቱርቦ መጠገን ያስፈልጋል። ትክክለኛውን ዘይት ማየትና መቀየር ያስፈልጋል። የዘይት መጠኑን ደግሞ ሁሌም ማየት ያስፈልጋል ማለት ነው። በቀጠነ ከቆሸሸ፣ ወይ በጣም ኮፈረ፣ እጃችን ለሚጠጥር ነገር ካለ ቱርቦ ቻርጀርን ዳሜጅ ሊያደርግብን ስለሚችል ይህንን ጥንቃቄዎች እናደርጋለን ማለት ነው። ይህ እንግዲህ ፕሬቬንቲቭ ሜዥር ነው። ሌላኛው ቱርቦ ቻርጀርን ሊጎዱ የሚችሉ ነገሮች ምንድን ናቸው የሚለውን ነገር ደግሞ መለየት ያስፈልጋል ማለት ነው። ቱርቦ ቻርጀርን ሊጎዱ የሚችሉ ነገሮች የመጀመሪያው ቱርቦ ኪለርስ የሚባሉት ነገሮች፣ የመጀመሪያው ምንድን ነው? ኦይል ስታርቬሽን ነው የዘይት ማነስ ማለት ነው። የተደፈኑና የሚያንጠባጥቡ የዘይት መስመሮች ካሉ ወደ ቱርቦ ቻርጀር የሚሄደውን ዘይት ስለሚያንስ ቱርቦ ቻርጀር እንዲጎዳ ያደርጋል ማለት ነው። ስለዚህ የዘይት መስመር ላይ የሚደፍኑ ነገሮች ካሉ፣ ቆሻሻዎች ካሉ፣ የሚያንጠባጥብ ነገር ካለ ፊልተር ላይ ሊሆን ይችላል። ፊልተር ራሱ ቆሽሾ ሊሆን ይችላል። ስለዚህ እነዚህ ነገሮች ዘይት በትክክል እንዳይንቀሳቀስ ሊያደርጉ ስለሚችሉ ቱርቦ ቻርጀሩ ዘይት ያጣል ማለት፣ ይሄ ደግሞ ቱርቦ ቻርጀር እንዲጎዳ ያደርጋል ማለት ነው። ስለዚህ ቱርቦ ቻርጀራችን እንዳይጎዳብን የመጀመሪያው ምንድን ነው? ዘይት እንዳያንስ መከታተል ያስፈልጋል። ሌላኛው ምንድነው? ኦይል ኮንታሚኔሽን ነው፣ የተበከለ ዘይት ማለት ነው። በሰርቪስ ጊዜ ደረጃውን የጠበቀ ዘይትና ፊልተር መጠቀምና የዘይቱን መስመሮች ሁሌ ማጽዳት ያስፈልጋል፣ ወይ ደግሞ ፍላሽ ማድረግ ያስፈልጋል ማለት ነው። ዘይት ስንቀይር ምን ጊዜ ልክ እንደሌላ የተሽከርካሪ አይነት ዘይቱን አፍሰል ሌላ ዘይት ብቻ መጨመር ሳይሆን ፍላሽ ማድረግ ያስፈልጋል ማለት ነው። የተወሰነ ነዳጅና የተወሰነ ዘይት ተቀላቅሎ ሞተር ውስጥ እንዲንቀሳቀስ በማድረግና እሱንም ዘይት አውርደን ንጹህ መሆኑን ካረጋገጥን በኋላ ነው ንጹህ ዘይት መጨመር የሚኖርብን ማለት ነው። ስለዚህ ቱርቦ ቻርጀር እንዳይጎዳ የመጀመሪያው ምንድን ነው ንጹህና ትክክለኛውን ውፍረት የጠበቀ ዘይት መጠቀም ይኖርብናል። በሰርቪስ ጊዜ ደግሞ የተሽከርካሪያችንን ሞተር ፍላሽ ማስደረግ ይመከራል፣ ወይ ደግሞ ያስፈልጋል ማለት ነው። ሌላኛው ፎሬን ኦብጀክት ዳሜጅ ነው። የተሽከርካሪያችን ዘይት ውስጥ የተለያዩ ነገሮች ከገቡ የተሽከርካሪያችንን ቱርቦ ቻርጀር ሊጎዱብን ይችላሉ። በተለያዩ ቡናኞችና አዋራ ማለትም ቱርቦ ቻርጀር ክፍሎችን የሚጎዱ ነገሮች ያሉበት አካባቢ ያለ ማሽከርከር የምናሽከረክርበት አካባቢ ከፍተኛ የሆነ ቡናኞች ካሉበት የተለያዩ አስቸጋሪ ነገሮች ካሉበት እዛ አካባቢ ላይ ባናሽከረክር ይመረጣል ማለት ነው። ቱርቦቻርጀር እንግዲህ አየርን በውስጡ ያልፋል ማለት ነው። ስለዚህ እዛ አዋራ ያለበት ቦታ፣ ቆሻሻ ያለበት ቦታ ስናሽከረክር በአየር ማጣሪያ በኩል አልፎ ሊገቡ የሚችሉ አዋራዎች ስለሚኖሩ አየር ማጣሪያ ስለሚደፍ ነው። ቱርቦ ቻርጀሩ እንዲጎዳ ያደርጋል። ስለዚህ አዋራ ያለበት ቦታና አስቸጋሪ ቦታዎች ላይ ባናሽከረክር ይመረጣል ቱርቦ ቻርጀራችን እንዳይጎዳ ማለት ነው። ወይ ደግሞ እዛ ቦታ ላይ ካሽከረከረ በፍጥነት ለጥገና ማቅረብ ወይ ደግሞ ሰርቪስ ማስደረግ ና ማጽዳት ያስፈልጋል ማለት ነው። ሌላኛው ኮል ስታርት ኤንድ ኢሚዲየት አክሰለሬሽን ነው። ተሽከርካሪያችንን ሞተር ስናስነሳው የተወሰኑ ደቂቃዎች በራሱ በአይድል ሲስተም መስራት ይኖርበታል፣ ወይ ደግሞ በሚኒሙ መስራት ይኖርበታል ማለት ነው። አንዳንድ አሽከርካሪዎች ቶሎ እንዲሞቅ በሚል ሞተር እንዳስነሱ ነዳጅ ሰጠት ሰጠት እያደረጉ ኢንጂኑን ቶሎ ለማሞቅ ይሞክራሉ። ይሄ ትክክል አይደለም ማለት ነው። ቱርቦ ቻርጅድ የሆኑ ኢንጂኖች ሚኒሞም ከሁለት እስከ አምስት ደቂቃ ምንም አይነት ነዳጅ ሳንሰጥ በራሳቸው መስራት ይኖርባቸዋል። ይሄ ምንድነው በሶቶ ኮፓ ውስጥ ወይ ደግሞ ኦይል ፓን ውስጥ ተቀምጦ የነበረው ወፍሮ የነበረው ዘይት ሙቀት አግኝቶ፣ ቱርቦቻርጀር ማለት የኢንጂኑ የላይኛው ክፍል ነው፣ ከሲሊንደር ሄድ በላይ ያለ ነገር ነው። ስለዚህ ዘይቱ እዛ ጋር ደርሶ ቱርቦቻርጀር ውስጥ ያለው ሻፍት ላይ ወይ ደግሞ ቤሪንግ ላይ ዘይቱ መንቀሳቀስ መቻል ይኖርበታል ማለት ነው። ነገር ግን ተሽከርካሪው ሳይሞቅ ዝም ብለን ነዳጅ የምንሰጥ ከሆነ ዘይቱ እዛ ጋር ሳይደርስ ቱርቦቻርጀሩን በከፍተኛ ፍጥነት ስፒን እያደረግነው ወይ ደግሞ እያሽከረከርነው ነው። የተሽከርካሪያችን ቱርቦቻርጀር ነዳጅ ሳንሰጠው እስከ 200000 ሪቮሉሽን ፐር ሚኒት ፍጥነት ይኖራል፣ ወይ ደግሞ በጭስ ብቻ እየተመታ በከፍተኛ ፍጥነት ይሽከረከራል ማለት ነው። ይሄ እንግዲህ ዘይት ሳይኖረው ነዳጅ ደግሞ ስንሰጠው 300 እስከ 350 ሺህ ድረስ ሊደርስ ይችላል ማለት ነው። በዚህ ጊዜ ምን ማለት ነው እንግዲህ ቱርቦ ቻርጀር ዘይት ሳያገኝ እየተንቀሳቀሰ ነው፣ ወይ ደግሞ በከፍተኛ ፍጥነት እየተሽከረከረ ነው። ይሄ ደግሞ ቱርቦ ቻርጀርን ከጥቅም ውጭ ሊያደርገው ስለሚችል ኮልድ ስታርት ላይ ምንም አይነት ነዳጅ አያስፈልግም ማለት ነው። በራሱ እስከ አምስት ደቂቃ ድረስ መስራት ይኖርበታል ማለት ነው። ሌላኛው ኩልዳውን ፕሮፐርሊ ነው። ተሽከርካሪውን ረጅም ርቀት ካሽከረከርን በኋላ ስናቆመው ወዲያ ሞተር ማጥፋት የለብንም። አቆሞ ነው። ልክ ስናስነሳ በሚኒሞ እንደምናሰራው ተሽከርካሪውን ማቆም ስንፈልግ የተወሰኑ ደቂቃዎች በሚኒሞ መስራት መቻል ይኖርበታል። አክሰለሬት እያደረገን እያሽከረከርን እያለ በከፍተኛ ፍጥነት እየተሽከረከረ ስለነበረ ኦሬዲ ሞቋል ማለት ነው። ስለዚህ ምን ማድረግ አለብን? ተሽከርካሪውን አቁመን ማለት ነው ቢያንስ ከሶስት እስከ አምስት ደቂቃዎች ውስጥ በሚኒሙ መስራት ይኖርበታል፣ ከማጥፋታችን በፊት ነው። ይሄ እንግዲህ ምንድን ነው ቱርቦ ቻርጀራችን እንዳይጎዳ ወይ ደግሞ እንዲቀዘቅዝ ነው ማለት ነው። ስለዚህ ስናስነሳም ጥንቃቄ ይፈልጋል፣ ስናቆመም ጥንቃቄ ይፈልጋል ማለት ነው። ሌላኛው ቱርቦ ኪለር የምንለው ነገር ምንድን ነው? ኦይል ሊክ ነው ማለት ነው። ቱርቦ ቻርጀር አካባቢ ፍሳሽ ካለ ማየት እና የሚያንጠባጥቡ ነገሮች ካሉ ማስፈተሽ እንዲሁም ማስተካከል ያስፈልጋል ማለት ነው። በቱርቦ ቻርጀራችን ላይ የፈሰሰ ነገሮች ካሉ፣ እርጥበት ነገሮች ካሉ፣ ያዥ ነገር ካለ ምን ማድረግ አለብን? በፍጥነት ልናስጠግን ይገባል ማለት ነው። ምንጊዜም ሊኬጅ አለ ማለት በተሽከርካሪያችን ሞተር እንዲሁም ቱርቦ ቻርጀር ውስጥ የሆነ የሚያንስ ነገር ወይ ደግሞ የሚጎል ነገር አለ ማለት ነው። ስለዚህ እንደዚህ አይነት ነገሮች እንዳይከሰቱ ምን ማድረግ አለብን? የሚያንጠባጥቡ ነገሮች ካሉ፣ የሚያፈሱ ነገሮች ካሉ ምናልባት ቱርቦ ቻርጀር ላይ ኦይል ሲሉ ሊሆን ይችላል። ስለዚህ ያንን ማየትና ማስጠገን ያስፈልጋል። ይህንን ችላ ምንል ከሆነ ቱርቦ ቻርጀራችን ለአደጋ ይጋለጣል ማለት ነው። ሌላኛው ሊስን ፎር አንዩዥል ኖይዝ ነው። በተሽከርካሪያችን ቱርቦቻርጀር አካባቢ ድምፆች ሊኖሩ ይችላሉ። የተለየ ድምፅ ካለ በትክክል መስማት ያስፈልጋል። ምክንያቱም የቱርቦቻርጀር ችግር ሊሆን ይችላል ማለት ነው። ሚንኳኳ ነገር ካለ፣ ኖኪንግ ሳውንድ ካለ፣ የፉጨት ነገሮች ካሉ ተሽከርካሪያችን ቱርቦቻጀር እየተጎዳ ስለሆነ ያንን ማየትና ማስጠገን ያስፈልጋል ማለት ነው። ሌላኛው ሞኒተር ኢንጂን ፐርፎርማንስ ነው። የተሽከርካሪያችን ሞተር ፐርፎርማንስ ማየት ያስፈልጋል። የሞተር ጉልበት ማነስ እና አርፒኤሙ ከፍ አለ ማለት ወይ ደግሞ ነዳጅ ሲሰጡ አርፒኤሙ ከፍተኛ ቦታ ላይ መድረስ ካልቻለ የቱርቦ ቻርጀር ችግር ሊሆን ስለሚችል ማስፈተሽ እና ማሳየት ያስፈልጋል ማለት ነው። ስለዚህ ድምጹ ማዳመጥ አለብን አንደኛ። ሁለተኛ ደግሞ የሞተራችንን ጉልበት ማየት ያስፈልጋል ማለት እንደ በፊቱ በትክክል መንጭቆ ማየድ ከሆነ የማይሰነጥቅ ከሆነ ቱርቦ ቻርጀር ላይ ፌለሪቲ ሊኖር ስለሚችል ያንን ማየት ያስፈልጋል። ከዛ በተጨማሪ ደግሞ ባለሙያዎችን ማማከርም ያስፈልጋሉ። የቱቦ ቻርጀር ብልሽት ምልክቶችን ስናይ በፍጥነት ባለሙያዎችን ማማከርና ማስተካከል ያስፈልጋል ማለት ነው። ስለዚህ እነዚህ ምን ይባላሉ? ቱርቦ ቻርጀር ኪለር ይባላሉ ማለት ነው። እነዚህ ነገሮች ማየትና ማስፈተሽ ያስፈልጋል። ሌላኛው በቱቦ ቻርጀራችን ላይ የተለያዩ ነገሮችን ስናይ ዝም ማለታችን ምን አይነት ችግሮችን ያመጣል የሚሉትን ነገሮች ደግሞ እኒ የመጀመሪያው ምንድነው? ቱርቦ ቻርጀር ፌለር ነው ማለት ነው። የአገልግሎት ጊዜውን ሳይጨርስ ወይ ደግሞ በአጭር ጊዜ ቱርቦ ቻርጀር ፌል ማድረግ ነው ማለት ነው። የቱርቦ ቻርጀር ብልሽቶችን ምልክቶችን ስናይ ማስተካከል ይኖርብናል ማለት ነው። ይህንን ግን የማናደርግ ከሆነ ለከፍተኛ ወጪ ይዳረገናል፣ ወይ ደግሞ ቱርቦ ቻርጀሩን እስከ ማስቀየር ድረስ ሊደርስ ይችላል ማለት ነው። ቱርቦ ቻርጀር የተወሰኑ ምልክቶችን ስናይ ያልተለመዱ ድምፆችን፣ ያልተለመዱ የሞተር ጉልበት ማነስ፣ ፍሳሾችን አይተን ማናስጠገን ከሆነ ቱርቦ ቻርጀራችን ፌል ያደርጋል። አዲስ እንገዛለን ማለት ነው። ይሄ ደግሞ ከፍተኛ ወጪዎችን ያስወጣናል። እስከ መቶ ሺዎች ሊያስወጣን ይችላል ማለት ነው። ስለዚህ ይህ እንዳይሆን ምን ማድረግ አለብን? ቱርቦ ቻርጀር ላይ የተለየ ነገሮች ስናይ ማስጠገን ይኖርብናል ማለት ነው፣ ለከፍተኛ ወጪ እንዳንጋለጥ ሁለተኛው ኢንጂን ዳሜጅ ነው። የተበላሸ ቱርቦ ቻርጀር ሞተሩ ለጉዳት ስለሚያጋልጥ ሞተር ወደ መንከስ ሊያደርስ ስለሚችል ማስተካከል ያስፈልጋል ማለት ነው። ቱርቦቻርጀራችን ደክሟል፣ ቱርቦ ቻርጀራችን ተጎድቷል ማለት የኢንጂናችንንም እየጎዳብን ነው የሚሄደው ማለት ነው። ስለዚህ ቱርቦ ቻርጀራችን ላይ ጉዳት ስናይ ኢንጂናችንንም ሊጎዳብን ስለሚችል በአፋጣኝ ማስጠገን ይኖርብናል ማለት ነው። ሌላኛው ሬዲዩስ ኢንጂን ፐርፎርማንስ ነው። የተሽከርካሪያችን የሞተር ጉልበት እያነሰብን ይሄዳል ማለት ነው። ቱርቦ ቻርጀር ያላቸው ተሽከርካሪዎች ቱርቦ ቻርጀር ከተበላሸ ከፍተኛ የሆነ የሞተር መድከም እንዲኖር ያደርጋል ማለት ነው። ስለዚህ የእንጂናችንንም ፐርፎርማንስ ስለሚቀንስብን በአፋጣኝ ማስጠገን ይኖርብናል ማለት ነው። ሌላኛው ኢንክሪዝ ፊውል ኮንሰፕሽን ነው። የተሽከርካሪያችን ቱርቦ ቻርጀር ተበላሸ ማለት ከፍተኛ የሆነ የነዳጅ ፍጆታ ይኖረዋል ማለት ነው። ምክንያቱም የሚገባው የአየር መጠን ስለሚያንስ እኛ ደግሞ እንዲሄድልን ነዳጅ ጨፍለቅ አድርገን ስለምናሽከረክር ምን እየሆነ ይሄዳል ማለት ነው። የነዳጅ ፍጆታችን በከፍተኛ ሁኔታ እየጨመረ ይሄዳል ማለት ነው። ስለዚህ ቱርቦ ቻርጀር ብልሽቶችን እያየን ችላ ማለታችን እነዚህ አራቱን ችግሮች ያመጣል ማለት ነው። የመጀመሪያው ቱርቦ ፌለር፣ ሁለተኛው ኢንጂን ዳሜጅ፣ ሶስተኛው ሬዲዩስት ኢንጂን ፐርፎርማንስ፣ አራተኛ ላይ ደግሞ ኢንክሪዝ ፊውል ኮንሰምፕሽን ያመጣብናል ማለት ነው። ስለዚህ እንደዚህ አይነት ችግሮች እንዳይከሰቱ ቱርቦ ቻርጀራችን ላይ ከፍተኛ ጥንቃቄ ማድረግ ይኖርብናል ማለት ነው። ክብሯን ተመልካቾችና ተከታዮች እንዳያችሁት ለቱርቦቻርጀር ቻርጀር ማድረግ ያለብን ጥንቃቄዎች ይህንን ይመስላል ማለት ነው። ከዚህ በተጨማሪ እንግዲህ እንደ ተሽከርካሪው አምራሽ ድርጅት ሪኮመንዴሽን ሰርቪስ ማኗሉ ላይ ያሉ የተለያዩ የሰርቪስ ጋይዶች ይኖራሉ። እነዛን እያየን የተሽከርካሪያችንን ቱርቦ ቻርጀር እንዲሁም ተሸከርካሪያችንን ሞተር ልንንከባከብ ይገባል ማለት ነው። ምክንያቱም ቱርቦ ቻርጀር ፌል አደረገ ማለት ሞተራችንም ኦሬዲ ፌል አድርጓል ማለት ነው። እስካሁን ድረስ ባለ ልምድ ወይም የተለያዩ ተሽከርካሪዎችን ባየሁበት ማለት ነው፣ ቱርቦ ቻርጀራቸው ፌል አድርገው የተቀየረላቸው ተሽከርካሪዎች ሞተራቸውም ጤነኛ አይሆንም ማለት ነው። ትክክል አይመጣም አብዛኞቹ ማለት ነው። ስለዚህ ቱርቦ ቻርጀር ላይ የተወሰነ የብልሽት ምልክቶች ስናይ ልናስጠገንና እንዲሁም እንዳይበላሽ አስፈላጊውን ጥንቃቄ ልናረግ ይገባል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማለት ቤተሰቡኑ ይህ ስልጠና ለሁሉ ለሁሉም ይደርስ ላይክና ሼር አድርጉ። በቀጣይ በሌላ ትምህርታዊ ስልጠና እስከምንገናኝ ድረስ ሰላም ቆዩ።